እንግዲህ ዛሬ በጣም ያሳዝን ነገር ነው የተፈጠረው። ምክንያቱም ብሩኬ እንግዲህ የኔና የሀይሚ ነገር አብቅቷል። ከዚህ በኋላ አብረን አንመጣም። ምን እኔም የራሴን ህይወት መኖር ፈልጋለሁ። ሀይሚ ስልክ ላይ ድርሽ ብዬ አልደውልም። ዛሬ ግን የመጨረሻ ቀን ነው የእሷን ህይወት ማስተካከል ስለምፈልግ ሁሉንም ነገር ማወቅ እፈልጋለሁ ብሏል። እንግዲህ ዳኒን ደግሞ ለሀይሚ ምንድን ነው ከሀይሚ ጋር ምንድን ነው ያለህ ነገር ሲባል እንግዲህ ልክ አንተስና ሶስና እንዳላችሁ የተለየ ስሜት አለኝ። ሶስና ካጠገቤ ትራቅና እነግራታለው። ሀይሚ ብቻዋን ሳገኛት ነው የምነግራት የተለየ ስሜት አለኝ። ወይኔ አንተ ኩርንችት ሰውዬ! ግን ምን ይሻላል አንተ የሆንክ ሙቀጫ ራስ ሲያስጠላ። በፈጣሪ ስም ሶሲና፣ ዛሬ ደግሞ ጥብ አድርጋ ነው የጣለችው። አንዴ ኩሩሩ፣ አንዴ ኩርንችት፣ አንዴ ወስፋት፣ አንዴ ትርፋንጅት ያላለችው ነገር የለም። የስድብ ናዳ ነው ያወረደችበት። ሶሲና፣ እንደው ምንም ቢሆን እኮ ፍቅረኛሽ ነው። ኧረ ተይ ተይ ለወደፊት ህይወትሽም። እንዴ ሃይሚ ብሩኬን እስኪ ምን ብላ ሰድባለች! አንቺ ምን ሆነሽ ነው እንደዚህ የምትጋጋጭው? የቅናት መንፈስ የተወጋ ይሁን። ብቻ ሁለቱም ስርዓት አልባ ሰዎች እንደሆኑ ነው እኔ ተረድወት። ምክንያቱም ብሩኬና ሃይሚ ምንም ነገር አልተባባሉም። ልንለያይ ነው እያሉ እንኳን በመከባበር እንዲሆን ነው የፈለገችው። ሃይሚም አንድ ነገር ተንፈሻ አላለችም። ዳኒና ሶስና ግን እንዳለ ይረካከሳሉ፣ አይባ አይገልጸውም። ሶሲማ እንደ የዳኒን አባቱን ሳይቀር ነው የሰደበችውና አይራ፣ ሶስና ስርዓት ይኖርሽ በእውነት። በጣም የሚያስጠላ አፍ ሲከፈት ቅላት ይከፈታል ነው የሚባለው። ብቻ ሀይሚና ቡራ አሁንም ቢሆን እንደማይለያዩ እርግጠኛ ነኝ። ምክንያቱም ሀይሚ እልህ ስለያዛት ነው። እንግዲህ ብሩኬ ሊያስታረቅ መጥቶ በሆነው ነገር ሁሉ በጣም ያናድር ነገር ነው። ግን ዳን እያደረገ ያለው ነገር በጣም ያስጠላ ነው። እንግዲህ የተለየ ስሜት አለኝ ነው እያለ ያለው እነሱን። በቃ ዋናው ነገር መለያየት ነው። ሀይሚን ደግሞ ብቻ ሽንምነግርሽ ብሏል። ኮሚኒቲው ላይ ማለት ነው ግን ደግሞ ሃይሚ እንዲች ብለሽ ድርሽ ብለሽ ሃይሚን ዳኒን ብቻውን እንዳታገኙ ነው ምለው። እኔ እኔ እንደው ሃይሚ እንደው በፈጠረሽ በፈጠረሽ ዳኒን ብቻውን እንዳታገኙ። ምክንያቱም በጣም ያስጠላ ሰው ነው። አንቺን ማስጠቆር ነው የሚፈልግ፣ ባንቺ መፈመስ ነው የሚፈልግ እንጂ በ3 በ4 ቀን ወዶሽ አይደለም። በርግጥ የምትወደጅ ልጅ ነሽ፣ አይናው ግን ባንዴ እንደዚህ ወዷት አይደለም። ብሩኬ ደግሞ የራሴን ህይወት ልጀምር ነው አልክ ማለት ነው አ ባንዴ በቃ በአንዴ ራስክን ህይወት ልትጀምር ነው አአ የእውነት እኔ እንጃ ብቻ ባንድ የተቀይረህ እንደዚህ ካደረክ በቃ ከፈተና ወደክ ማለት ነው። ሀይሚ እየፈተነች ነው እንጂ የእውነት ካንተ መራቅ ፈልጋ ማንሳት ፈልጋ አይደለም። ግን ደግሞ የእውነት ቶሎ እንደዚህ የምትቀየር ከሆነ ትንሽ ነገር እንደዚህ የሚቀይር ከሆነ አብሮ መቀጠሉ ራሱ አስፈላጊ አይደለም። ስለዚህ ሀይሚ ትክክለኛው ማንነትህን ታውቃለች። ብሩኬ በእርግጠኝነት ከዚህ በኋላ የራሴን ህይወት እጀምራለሁ ብሎ ሀይሚን ትቶ ሌላ ሴት ይዞ ከመጣ የእውነትም እናንተ እንደምትሉት ለሀይሚ ቦታ የለውም ብዬ ነው የማስበው። ምክንያቱም የእውነት ከእሷ ጋር የሚቀጥል ቢሆን ኑሮ ልክ እሷ እንደምትፈልገው፣ ምን እንደምትፈልግ እኮ ያቀር ሴት ልጅ እኮ መናገር አይጠበቅባትም። በምታደርገው ነገር አንዳንድ ነገሮች ማወቅ ይቻላል። ግን ደግሞ በግልጽ እንደዚህ አድርግልኝ፣ እንደዚህ ሁንልኝ ብላ እሷ መናገር የለባትም። ስለዚህ ሀይሚ አሁን ብሩኬ ለእሷ እንዲያደርግላት የምትፈልገው ነገር አለ። እሱን ደግሞ እሱ ማድረግ ሳይሆን የፈለገው መራቅ ነው የወሰነ። ለራሴ ህይወት መጀመር እፈልጋለሁ እያለ ነው እንግዲህ። ብዙዎቻችሁ እንግዲህ ሀይሚ አመለጠሽ አመለጠሽ ልትሉ ትችላላችሁ። ግን ደግሞ ሀይሚ አይደለችም እዚህ ጋ ጥፋተኛዋ ማለት ነው። መጀመሪያ ራሳቸው ናቸው ጥፋተኛ። ሲቀጥል ደግሞ አሁንም ቢሆን በዚህ በቀላል ነገር ገና ከሀገር ልሄድ ነው ስላለችው ገና ስልክ ስላልመለሰችለት እኮ የራሴን ህይወት እጀምራለሁ ብሎ እርስ ታደርጉ እንደዚህ አይደለም እኮ ፍቅር እንደዚህ በቀላሉ የሚተው ነገር አይደለም። ትትው አድርጎ ሌላ ሰው የሚጀምረው እኔ እንጃ። በቃ የእውነት አፍቃሪ ከሆነ እንደዛ አይደለም። ገብቷችኋላ? እንደ ፍቅረኛው ከሆነ የሚያያት እንደላለች ብቻ ብርጆ ከእሱ አርቆ የራሴን ህይወት ልጀምር ነው ማለት የለበትም ብዬ ነው ማስበው። መታገስ አለበት። ስልክ አላነሳል ብትል እንኳን ቤቷ ሄደ ማግኘት አለበት። ገብኋላ አደለ? ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር መስገን። ዛሬም በአዲስ ቪዲዮ እንግዲህ ከች ብያለው። የዛሬው ደግሞ በጣም የሚገርም የሚያስደንቅ ነው። ሶሲና በቅናት ተንጨርጭራለች። ዳንኤል ደግሞ እንግዲህ አንዳንድ ቃላትን እየወረወረ ሶሲንም ብሩኬንም ለማናደድ ሞክሮ ነበር። ብሩኬ ግን ዛሬ በጣም ትግስተኛ ሆኖ አልተናድድለትም። ሶሲ ግን በሚያሳዝን ሁኔታ ተንጨርጭራ ተቃጥላ በጭንቅላቷ ልትተከል ምንም አልቀራትም ነበረ። ዳኒ እንግዲህ በምላሱ መርዝ ነው የሚረጭባቸው። ውነቴን እምላችሁ ዳኒ እሚናገረው ቃል ብሩኬ እንዳለው ሁኔታው ውግት አድርጎንም ይጣላው ካንደበቱም የሚወጣው ነገር በጣም ነው የሚያናድደው ሶሲ ደግሞ ውስጧ ምንም ያላት አይመስለኝም ግን ደግሞ በጣም ሲበዛ ወልቃ ቀናት ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ ምን እንደሚወራ አታቅም ገብቷችኋል አደለ ካሜራ ፊትና ከካሜራ ጀርባ የሚወራ ነገር አታቅም ሀይሚን እዩት ዝንብላቸው የኔ የ ስማርት ማለት ነው መርጣን የምታወራው መርጣ እየተናደደች ራሱ መርጣን የምታወራው በአንዳንድ ቃል ውግት ሲየን አቃጠለቻ ደግ አደረገች እንኳን አቃጠለችሽ መጀመሪያ ባለደ ሶስት ሴት መጣ ብሩኬ ላይ ጥምጥም አለችበት እሷን ደግሞ እንደዚህ በጥፍሯ ሰላም አለቻት ስንት ነው በጥፍርሽ ሰላም ሃይሚን እንዴት ነው ሃይሚ የምታጸይፍ ሰውናት እንዴ ካንቺ በላይ የሚያጸይፍ ሰው የለም በነገራችን ላይ ሙሉ በሙሉ አርቲፊሻል ጥፍርሽን እራሱ ለመንካት በጣም ያጸይፋል ያስፈራል እንጂ የሃይሚ የኔ ስማርት የኔ ቸኮላታ የሷ እጅ አያጸይፍም ሲቀጥል ደግሞ ብሩኬን መተሽ አቅፈሽው ነበረ መጀመሪያ። ስለዚህ ዳኒ ደግሞ መተው ሃይሚን አቀፋት። ከዛ ሶስና በጣም ተናደደች እና ሃይሚ ተናደደች እንደ ምናም ስትላት የሌለ ሩዋንዳ በቃ ልትመተው እንደ አንቺ ባልነሽ ወይስ ሚስት ነሽ? ቆይ ዳኒን እኮ እንዲህ ነው ያልሰደበችው ነገር የለም ኮሮሮ፣ ኩረንቺ፣ ወስፋት፣ አንጀት ትላት የስድብ ናዳን ያወረደችበት ዳኒ ላይ። በፈጣሪ ስማ አንቺንማ እንዲያው ሌላ ወንዶችም አይቀርቡሽም እንደዚህ እየገለፈጥሽው ምንም ቢሆን ፍቅረኛሽ ነው እንደው እንደው እንደ ወንድ እንኳን አየችውም። በቃ ሶሴ ዳኒን እውነት እንደ ፍቅረኛ ነው እንደምታዩ እኔ እውነት ተወደዋለች ብያ። ምክንያቱም በዚህ ልክ ማዋረድ፣ መሳደብ እኔ ፍቅረኛ የሆንን ሰው የነበረን ሰው እንደዚህ አላዋረደውም ብንለየው እንኳን ማለት ነውና በጣም እየሰደበችው ነው። ዳኒ ደግሞ ምንም ነገር አይናገርም፣ በድርጊት ብቻ ሶሲን እያናደዳት ይገኛል። ብሩኬ ዛሬ በጣም ኔጃ ዛሬ የእውነት ትግስተኛ ትግስትን አድርቄልሃለሁ። ታግሳቸዋል። ይህን ኩርንችትም ነቅተበታል ነቅተበታል። እውነቴን ነው። አሁን ዳኒ ብሩኬን ማናደድ ይፈልጋል። የተለያየ ነገር እያደረገ ከሃይሚ ጋር እየተጋጋጠ ምናምን፣ ሀይሚ ቢ ብለው ነው እንጂ አብሮ ቪዲዮ እየሰራ ሁሉ ሊያበሽቀው ይፈልጋል። ሲቀጥል ደግሞ አንዳንድ ቃላትን እየወረወረ ብሩኬን ማናደድ ይፈልጋል፣ እንዲሰነዝርበት፣ እንዲመታው፣ በቃ ሱ ጥፋተኛ እንዲባልለት ይፈልጋል። ሀይሚ ደግሞ ብሩኬን ጠልታ ወደ ሱ እንድትመጣ ምናምን ይፈልጋል። አሁን ግን ብሩኬ ነቅቶበታል፣ ነቅቶበታል። ነቆየተውን እውነቴ ነውን እንደዚህ ነቀ እንድትታውነው መፈልገው ብሩኬ ግን ደግሞ ሀይሚ እንደዚህ ስላለችህ የራስህን ህይወት ከጀመርክ ልጀምር ነውም ካልክ እኔ በጣም የምታዘብህ። ምክንያቱም እንደዚህ በቀላሉ የሚፈርስ ፍቅር አይደለም የናንተ። ሀይሚ ምንም ነገር ካንተ መለየት ትፈልጋ እንዳልሆነ በደንብ ታውቀዋለህ። እልህ ብቻ አይደለም፣ እልህ ነው። አሁን ሷም ልህኛ ናት፣ አንተም ልህኛ ነህ። ግን ደግሞ ለሚወዱ ሰው መሸነፍ ሞት ነው ወይ? ለምትወዳት ልጅ ብትሸነፍስ? አንተ ከሷ ጋር ለምን ትፎካከራለህ? ምንም ቢሆን እሷ ሴት ናት። ሴት እስከሆነች ድረስ የሴት ወግ እሚባል ነገር አለ። እሷ እንደ ወንድ እንድትለምን ነው እንደፈለገው? የሴት ወግ እሚባል አለ። ገብቷቸው ኋላ የምትከበሩ ማስከበር፣ እራሳችሁን። እውነቷ ነው። በቃ ሶሴ ጋር ሆኜም ክብሬን ማጣት አልፈልግም ማለትና ሃይሚ ክብሯን ትፈልጋለች። እንደ ሴት መሆን ነው የምትፈልገው እንጂ እንደ ወንድ መጠየቅ አትፈልግም። አንደ በት አውጥታ የፈለገ ብትወደው ሀይሚ አትጠይቅም አፈቅርሃለሁ የሚል ቃል ከአንድ በቱ አይወጣም እሱ ካላላት። ስለዚህ እሱ እንዲላት ትፈልጋለች። ብሩኬ ደግሞ ይሄን ላለማድረግ ማድረግ አልፈለገም። እኛ እንደምንለው ልክ እንደ ፍቅረኛ የሆነሽ አብረሽን ፉይ ምን አበቃ በቃ የእሷ እንደሆነ ሊያሳያት አልፈልግም። እንግዲህ እሷ ይህን ፈተና ብታዘጋጅለትም ብሩኬ ግን ከሀይሚ መራቀን የመረጠ ይመስላል። ምክንያቱም ከዚህ በኋላ ከሁላችሁም ህይወት ልወጣ ፈልጋለሁ ብሏል። ዳኒን ደግሞ ከእሷ ጋር ምንድን ነው ያለ ብለህ መጠየቅህ ራሱ ይገርማል። ምክንያቱም ምን ምን እንደው እንደዚህ የሚያስጠረጥር ነገር ምን አይተባት ነው አንተ መተው ልጠይቅ ሄደች ካላስ ከዛውጭ ሌላ ምንም ያየህባት ነገር የለም። ብይን ማስበው መጠየቅህ ራሱ ሌላ ነገር ነው። ምክንያቱም ምን የሚያስጠረጥር ነገር የለውም። ሌላ ነገር ብታይ ምልትል ኖሮ ነው። ዞሮ ዞሮ ጠይቅህ ማረጋገጥ ጥሩ ነው ግን ደግሞ ስትጠይቅለት የመለሰልህ መልስ ደግሞ የሚያናድድ የሚያበሽቅ ነው እንጂ ከሀይሚ ጋር የሆነ ነገር ኖሯቸው አይደለም። መጨረሻ ላይ ሀይሚም ደንግጫለሁ ምናምን ብለሻል። ከዛ በፊት እኮ እንደሚፈልግ እየተናገረ ነበረ እየተናገረ ነበረ። ስለዚህ አሁን ሀይሚ ምን ማድረግ እንዳለባት ታውቃላችሁ? ዳኒን በጭራሽ ማግኘት የለባትም። ካገኘችው ግን ዳኒ በእሷ ሊጠቀምባት ነው፣ ብሩኬን ሊያበሽቅበት፣ ሶሲ ሊያስቀናባት ነው፣ ሀይሚን ሊጠቀምባት ነው የፈለገ። ስለዚህ ሀይሚ የኔ ኩሩ የኔ ብልጣብልጥ ዳኒን እንደማታገኙ ተስፋ አድርጋለሁ። ካገኘችው ግን እኔ እንጃ ደስ አይልም። በቃ ደስ አይልም። በአጠቃላይ እንደዚህ እያለሽ ካገኘሽው ጥሩ ይመጣል ብዬ አላስብም። ብሩኬ ደግሞ አሁን ላይ ከሀይሚ መራቅ ሳይሆን መፍትሄ የሚሆነው እሷ ያቀረበችልን ፈተና በአግባቡ መወጣት አለብህ። ስልክ አልደውልም ከዚህ በኋላ አለምናትም፣ የራሴን ህይወት መኖር ፈልጋለሁ እንደዚህ የሚባል ነገር የለም። ምክንያቱም እናንተ እንደዚህ በቀላሉ የምትለያዩ ሰዎች አይደላችሁም። ብዙ ጊዜ አሳልፋቸዋል። አሪፍ ነገር ነበራችሁ። ስለዚህ በደንብ አጣርተህ ጠይቃት። በቃ እግሩ ስር ብትወርቅስ? ምን ችግር አለው? እሷ አልፈልግም ስላለች ትተህ መሄዳለብህ? በደንብ ለምን አጠይቃትም? በቃ የእውነት እንድታስረዳ ለምን ጊዜ አትሰጣትም? ለምን በደንብ ብቻችሁን ወጭ አጠይቃትም? ሌላ ሰው ሳይጨምር ሳትበሻሸቁ፣ ረጋ ብለህ ትንሽ ጊዜ ሰጣት። ራሷን አዳምጣ፣ አስባበት እንድትመልስልህ ለምን አታደርጋትም? ብሩኬ ባንዴ እንደዚህ መወሰን የለብህም። ከሀይሚ ህይወት ልውጣ የሚለውን ነገር ትተህ ይልቅ ጊዜ ልስጣትና ታስብበት ከዛ በኋላ ወደ በፊቱ እንመለሳለን ብለህ ብትል ደስ ይለኛል። ከዛ ውጭ ሀይሚ ሀይሚ የምትሉ ሰዎች በቃ ሀይሚ ትክክል ናት። በቃ አሁንም ቢሆን ማለት ነው እንደኔ